በስዊዘርላንድ የሚከበረው እጅግ አስደናቂ በዓል አልፕአብዙግ ይባላል። በጀርመንኛ የአልፓይን ቁልቁለት ማለት ነው። ወይም ዴሳልፕ በፈራንሳይኛ በመባል የሚታወቀው ባህላዊ ስርዓት በስዊዘርላንድ አልፕስ ተራሮች ውስጥ እጅግ በጣም አስፈላጊና ውብ ከሆኑ ልማዶች አንዱ ሲሆን ከግብርና ታሪክና ከማህበረሰብ ሕይወት ጋር በጥብቅ የተቆራኘ ነው። አልፕ አብዙክ በየዓመቱ ላሞች እና ሌሎች የቤት እንስሳት ፍየሎች፣ በጎች፣ በበጋ ወቅት ከሰፈሩበት ከፍ ካለው የአልፕስ ግጦሽ ወደ ሸለቆው በሚገኙት የክረምት በረት የሚመለሱበት ስርዓታዊ ጉዞ ነው። በደይ መጨረሻ ግንቦትና ሰኔ ከብቶቹ ወደ ተራራው ወደ ላይ ይወጣሉ። ይህ በሸለቆው ያሉ የእርሻ መሬቶች ድርቆሽ እንዲያበቅሉ ያስችላል። ይህ ለረጅም ጊዜ ለሚቆየው ክረምት ለእንስሳት መኖነት ይሰበሰባል። ከፍታ ቦታዎች ላይ ያለው የግጦሽ መሬት በተለያዩ ሳሮች፣ እጽዋትና የዱር አበባዎች የበለጸገ ነው። ይህን ልዩ እጽዋት መመገብ በበጋ ወራት እጅግ ውድ ለሆኑ የስዊዝ ተራራ አይብ አይነቶች አስፈላጊ የሆነ ከፍተኛ ጥራት ያለው አልፕ ሚልክ ወይም የአልፓይን ወተት እንዲገኝ ያደርጋል። መኸር ሲደርስ፣ ከነሐሴ መጨረሻ እስከ ጥቅምት መጀመሪያ ሳር እያለቀ ሲሄድ እና የመጀመሪያው ቅዝቃዜ ወይም በረዶ የከፍታ ቦታውን ሲያንሰራራ፣ እንስሳቱን ወደ ታች መመለስ ለክረምቱ መትረፍ ተግባራዊ አስፈላጊነት ነው። የአልፓብዙክ ስነ ስርዓት ታላቅነት የምስጋናና የማህበረሰብ ኩራት መገለጫ ነው። ዝግጅቱ በመሰረቱ የምስጋና በዓል ነው። ያማሩ ማስጌጫዎች የሚደረጉት የበጋው ግጦሽ ወቅት ስኬታማና በአደጋ ያልተጎዳ ከሆነ ብቻ ነው። በግጦሽ ላይ እንስሳ የሞተ ከሆነ ሰልፉ ምንም አይነት ማስጌጫ ሳይደረግ በዝምታ ይካሄዳል። እጅግ በጣም ያማሩ ማስጌጫዎች የሚደረጉት ክራንኩዝ ወይም የዘውድ ላም ለምትባለው ለዋናዋ ላም ነው። እሷም በአብዛኛው ብዙ ወተት የምትሰጥ ወይም መንጋው የምትመራው ላም ናት። ለሶስትና ለአራት ወራት ያህል በተገለለ ስፍራ የኖሩት አልፔርትን ወይም የአልፓይን እረኞችና አርሶ አደሮች ቤተሰቦች ውድ ከብቶቻቸውና የዚያን የበጋ አይብ ምርት በአስተማማኝ ሁኔታ ይዘው ሲመለሱ በመንደሩ ሰዎች በጀግንነት የሚቀበሉበት ጊዜ ነው። ሰልፉ ለአይንና ለጆሮ ታላቅ ድግስ ነው። በአበባ የተሰሩት የራስ አክሊሎች ወይም ቴስቻፕል እጅግ በጣም ጎልተው የሚታዩ ክፍሎች ናቸው። በአበባ ማስጌጫዎች እንደ ዳህሊያ፣ የሱፍ አበባ፣ ክሪስታ ክራንተምም ያሉ ጥድ ቅርንጫፎች፣ ሪባኖች፣ እና አንዳንድ ጊዜ የወረቀት ጨርቅ በመጠቀም በአርሶ አደሩ ቤተሰብ በመጨረሻው የአልፕ ቀን በታላቅ ጥንቃቄ ይዘጋጃሉ። አንዳንዶቹ ቅርጻቸው እንደየአካባቢው ይለያያል። አንዳንዶቹ የተጠለፉ መስቀሎችን፣ የእንጨት ሰሌዳዎች ወይም በአበባ ያጌጠ የተገለበጠ የወተት መቀመጫ ያካተቱ ሲሆን፣ እነዚህ ሁሉ የጥንታዊ የጥበቃ በረከት ምልክት ናቸው። እያንዳንዱ እንስሳ በሚያምር ሁኔታ በተጠለፈ የቆዳ ማሰሪያ የታሰረ ትልቅ አንጸባራቂ ቃጭል ይለብሳል። ትልልቆችና ከፍተኛ ድምፅ ያላቸው ቃጭሎች በዋናዎቹ ላሞች ላይ ይደረጋሉ። የቃጭሎቹ ድምፅ በአስገራሚ ሁኔታ የሚመታ የአልፓይን ሲምፎኒ በመፍጠር የማይረሳ ተመክሮ ይሰጣል። እንስሳቱን የሚመሩት አርሶ አደሮችና እረኞች እጅግ ውብ በሆኑ ባህላዊ የክልል አልባሳታቸው የተጠለፉ ቬስቶች፣ ከጉልበት በታች የሚረዝሙ ሱሪዎችና ልዩ ኮፍያዎች ይለብሳሉ። ይህም የዝግጅቱ ክብረ በዓል ያጎላል። አልፓብዙክ የሰልፍ ብቻ ሳይሆን በአብዛኛው የአልፓይን ባዛር ወደሚባል መንደር አቀፍ በዓል ይሸጋገራል። በሰልፉ ብዙውን ጊዜ በየአልፕሆርን ድምፅና በዮዶሊንግ ሙዚቃ የታጀበ ነው። ባህላዊ ቡድኖች ባንዲራ መወርወርና ባህላዊ ጭፈራ ያሳያሉ። የበዓል ዋና ክፍል ምግብ ነው። የመንደሩ ሰዎች፣ ጎብኚዎች የአካባቢው ልዩ ምግቦች ያጣጥማሉ። በተለይም በዚያ በጋ ከተመረተው የአልፓይን አይብ ላይ ትኩረት ይሰጣል። በአንዳንድ አካባቢዎች አይብ መስሪያዎችን የጫነ ያጌጠ ሰረገላ ወይም የመጨረሻው አይብ ተጭኖ በሰልፍ ውስጥ ይሳተፋል። በአካባቢው የተሰሩ የእጅ ስራዎች፣ ማር፣ ትኩስ ዳቦ፣ ዳቦና አልፓክሴ የሚሸጡ የባዛር ድንኳኖች ይቆማሉ። አልፓብዙክ ወይም ዴሳልፕ በስዊዝ ሕዝብ በእንስሳቶቻቸውና በሚያምረው የአልፓይን መልክዓ ምድር መካከል ያለውን ጥልቅ ግንኙነትና ከበጋ ወደ ክረምት ያለውን የተስማማ ሽግግር የሚያሳይ ድንቅ ባህላዊ ትርኢት ነው። መጀመሪያ ላይ ዋናው ዓላማ ተግባራዊ፣ እንስሳትን ከክረምት መዳን የነበረ ሲሆን፣ ውበቱና የሙዚቃው ድግስ የተጨመረው ደግሞ ለስኬታማው የበጋ ወቅት ምስጋና ለመግለጽ ነው። ከብቶች ያለምንም አደጋ በሰላም ሲመለሱ የሚደረገው ይህ ታላቅ ክብረ በዓል ባህል ሆኖ የጸና ሲሆን በተለያዩ የዓለም ክፍሎችም ተመሳሳይ ልማዶች አሉ። በአጭሩ ወጉ የመጣው ከጥንት ዘመን የግብርና ልምዶች ነው። በዓል ለድግሱ የሚጠቀሙባቸው የሙዚቃ መሳሪያዎች ስም በአልፕአብዙግ ወይም ዴሳል በዓላት ላይ በተለምዶ ለሙዚቃና ለክብረ በዓሉ ድምቀት የሚውሉ ዋና ዋና መሳሪያዎችና ድምጾች የሚከተሉት ናቸው። አልፖርን የጥድ ወይም የሌላ እንጨት ግንድ ተቀርጾ የሚሰራ በጣም ረጅም፣ እስከ 3.5 ሜትር ቀንድ መሳሪያ። ዋናው ዓላማው ቀደም ሲል በእረኞች መካከል በተራሮች መካከል ለመነጋገር ቢሆንም አሁን ግን የስዊዝ ባህል ዋና ምልክት የሆነ የዜማ መሳሪያ ነው። ዮደሊንክ ልዩ የሆነ የድምፅ አጠቃቀም ቴክኒክ ሲሆን ድምፁን በፍጥነት ከአንድ የድምጽ ከፍታ ወደ ሌላኛው ከፍታ ከፋሌስቶ ወደ መደበኛው ድምጽ በማንሸራተት የሚደረግ የተራራ መዝሙር ነው። መሳሪያ ባይሆንም የባህሉ ወሳኝ የሙዚቃ ክፍል ነው። ቤል ወይም ትራይክል በእንስሳቱ አንገት ላይ የታሰሩ ትላልቅ ያጌጡና ከፍተኛ ድምጽ ያላቸው ቃጭሎች። የእንስሳቱ የጋራ ጉዞ ራሱ እንደ ሪትም ሙዚቃ ተቆጥሮ ለድግሱ ልዩ ድምቀት ይሰጣል። አኮርዲዮን በተለምዶ ሸቪትዘር ኦርጌሊ በመባል የሚታወቀው አነስተኛ ዲያቶኒክ አኮርዲዮን ነው። ይህ መሳሪያ በባህላዊ የስዊዝ የህዝብ ሙዚቃ ውስጥ በጣም ተወዳጅ ሲሆን በበዓላት ላይ በምንነስ ያገለግላል። ሃክብሬት በእንጨት ፍሬም ላይ የተዘረጉ በብዙ ህብረቶች የተሞላ መሳሪያ ነው። በዱላ እየተመታ ድምጽ ይፈጥራል። በተለይ በአፐንትዘል ክልል በስፋት ይገኛል። ብራስ ባንዶች ወይም ብራስ ባንድስ በአንዳንድ ትላልቅ የአልፓብዙግ ክብረ በዓላት ላይ ሳክስፎን መሳሪያዎችን የሚጠቀሙ የባህላዊ ሙዚቃ ባንዶች ይሳተፋሉ። በአጠቃላይ የአልፓብዙግ ሙዚቃ በዋነኝነት የሚመራው በአልፖርን ድምፅ፣ በዩደሊንግ የሰዎች መዝሙርና በቃጭሎች ሪት ነው። ውድ የግሎባል ቢዩቲ ዩቱብ ቻነል ቤተሰቦቻችን እንደዚህ አይነት መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ኮሜንት እና ሳብስክራይብ በማድረግ ቤተሰብ ይሁኑ።